ሰላም፣ እንዴት ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ትናንትና ፏድን እንዳያችሁት እያዙ ልቀቁኝ እያለ ነበር። ና ፏድ በጣም አበዛ ሁና። እንግዲህ ብሩካ ደግሞ እኔም አሳያለው ምን እንደማድረግ እውነቱን መቀበል ካልፈለግ ገና ብዙ ነገር አድርጌ አሳያለሁ እያለው ነበር። ሰው ፍቅርና ብሩካ እንግዲህ በተደጋጋሚ ይመጣሉ ብዬ አስባለሁ። ፎድ ም ነው አልረዳም አላዳምጥም አልክ ፍንፉ እናደረገ ማለት ነው። ምን ነው አትረጋገም እንዲ ሰውዬ፣ ኦ ማይ ጋድ። እና ደግሞ ሀይሚና የብሩክ ጓደኛ በሰሩት ቪዲዮ ብዙዎቻችሁ ሀይሚን እንደዚህ አይደረግም አይባልም፣ ልጁስ ምን አስቦ ነው እንደዚህ ያላት እያላችሁ ነበር። ተው እንጂ እናንተ ያገኛችሁትን አጣምራችሁ ትዘርቃላችሁ እንዴ! ሲጀምር ሀይሚ ብሩኬን ከማንም ጋር የምታወዳድረው ሴት አይደለችም። ሀሳቡን የሚያቀረበላት ልጁ ነው። ልጁ እኮ ያው ሊያስብ ይችላል፣ ያሰበው ሁሉ ግን ያው አይወስድም አይወስድም። ገባችኋል? እና ደግሞ ብሩኬ ያደረጋትን ፍራንክ አይታችኋል አደለውላችሁ? ስለዚህ ፍራንክ ጥሩ ባይሆኑም ጥሩ እንዳልሆነ ብዙ ጊዜ አይተውታል ብዙ ጊዜ አጣልቷቸዋል ብዙ ነገር ፈጥሮባቸዋል ሲጀምር ፍራንክ መሰራራት የለባቸውም ጭራሽ እዛ ሄደው ቢጣሉስ ምን ልትሆን ነው ልጅቷ ሀይሚዬ ፍራንክ ቢቀርብሽ ጥሩ ነው ቢያንስ እዛ ማለት ነው ጭራሽ እንደዚ አይነት ወንድ ልጅ የሚፈትን ነገር ጥሩ አይደለም በእርግጥ ግን ደግሞ ምን አስበው ነው የሆነ የተለየ ነገር አላቸው ምናምን በቀለት ጥሩ አይደለም ምናምን። ለምት ሲጀመር ብሮኬ እንደዚህ እንደማታርግ በደንብ ያውቃል። በእርግጥ ገንዘብ ያታለላል። አንዳንድ ሰዎች ሰውን የማሳመን ችሎታ አላቸው፣ የማታለልም ችሎታ አላቸው፣ ግን ደግሞ በዚህ ልክ እንደዚህ ጭራሽ ሽምጥጥ የምታደርግ ሴት አይደለችም። ከሚ ሌሎች ሴቶች ምናልባት ሊያደርጉ ይችላሉ፣ ግን ደግሞ እሱ በራሱ ትኬት ይዟት ሄዶ እሷ እሱን ሽምጥጥ ታደርጋለች ብላችሁ አጠርጥሩ በጭራሽ ማለት ነው። እሱ በእርግጥ ጠረጠረ መኪና ስላለው ምናምን፣ ያው ሴቶች መኪና ይወዳሉ ስለሚባል፣ ያው ብሩኬ ትንሽ ሊጠራጠር ይችላል። አንደኛ ህፃን ስለሆነች ምን እንደምትወስን አታቅም። ሰዎች ያሏትን ነገር ልትሰማ ትችላለች፣ ልትታለል ትችላለች። ግን ብሩኬ ያሰበው ሀሳብ ደስ ብሎኛል። ግን ልጁ በጣም ነው የፈራው፣ በጣም ነው የተንቀጠቀጠው። እየተንቀጠቀጠኮ ነው ያወራው የምር እና እንዴናቸው? ደህና ናቸው? በጣም ደህና ነው። እግዚአብሔር ይመስገን። ጋሁሉ ሰላም ሁሉ መልካም አሸወይና ነው። እና እንግዲህ ትናንትና ብዙ ቪዲዮዎችን አይታችኋል። የነሩታ ና የናሩሽን ያው አይተናል። ሁላችንም ብቻ መጠበቅ ብቻ ነው እኛ የምንፈልገው እንጂ ሌላ ምንም አይደለም። አትበጠራረቁብን ብጥረቅረቅ አትበሉብን አመት ሙሉ ልንጋባ ነው ልንጋባ ነው እያሉ እንግዲህ ሲሳክሱ እና የከረሙ እንግዲህ ደግሞ ከሀያ ቀን በኋላ ጭራሽ በጾሙ ልንጋ እኔ ራሱ ግራ ገብቶኛል። እኔ ኮሜንታተሮች ራሱ ያስታወሳችኝ ነበር ትናንትም እያልኩ ነበረ። እንዴት ነው በጾሙ ሰርግን እንዴት አለ ስላቸው እነሱ ጴንጤናቸው የዋሉ እንግዲህ እኔ አላቅም። የፕሮቴስታንት እምነት ተከታይ ከሆኑ ምናልባት ችግር ላይ ኖረው ይችላል። ብቻ እንደዛ ናቸው ሲሉ ነበረ። እንደዛ ከሆኑ ችግር ላይ ኖረው ይችላል ከሆኑ እኔ ያላቅም ብቻ። በጾም ደግሞ ክርስቲ ኦርቶዶክስ ነን ይላሉ። እኔ ያላቅም ለምን እንደዛ እንዳደረጉት በጾም እንዳደረጉ አይዶ ነው። ግን ብቻ ይሆን ሰርጉ። ምን አይነት ሰርግ ደግሞ ብዙዎቻችሁ እንሄዳለን እንሄዳለን እያላችሁ ነበር። አመረራችሁ እንዴ? ልትሄዱ ነው? ኦማይ ጋድ፣ በሉ እኔንም ጥሩኝ። እኔ ራሱ ሄዳለሁ። ነግሬያችኋለሁ ይህን ሙዝና ብርቱካን ወጥታችሁ እንዳትሄዱ። ሌላ ነገር ነው የሚወሰድ፣ የሰርክ ሌላ ነገር ነው የሚወሰድ። ጎግል ምናምን ሰርች አድርጉ። ለማንኛውም እኔንም ጥሩኝ፣ እንዴት እንደምትሆኑ ላያችሁ ፈልጋሉ፣ ሄዳችሁ እዛ ስትንበጫበጩ ማለት ነው። እና ደግሞ ወደነ ፍቅር ነው ዛሬ ልሰራ የመጣው፣ በፍቅር ጉዳይ ነው። ፍቅርዬ እኔ ቆንጆ እውነት ነው፣ ስላለቀስሽ ስለከፋሽ፣ ብዙ ሰው በቃ የወደቅሽ የተሸነፍሽ መስሎታል። ግን ደግሞ አንቺ እንደማትሸነፊ ብዙ ሰው የሚያቅ ሰው አለ። ግን ደግሞ በጎቹ ደግሞ የተሸነፍሽ የቀናሽ የሆነ አንቺ እሱን እንደምትፈልጊው ምናምን አስመስሎብሻል ያኔ ማልቀስሽ። ግን ደግሞ አንዳንዴ አድርጋችሁ እንዳላደረጋችሁ ሲሆን በጣም ነው የሚያናድደው። እሷ ለእሱ ብላ ህይወቱን አስተካክላለው ብላ የራሷን ህይወት በጥብጣለች። ግን እንደዛ አድርጋ በጥብጣም ደግሞ ዋጋ እሱ አልሰጣትም። ምንም አይነት ቫሊዮ አልሰጣትም። እሷን የእሷን ህይወት በጥብጦ እሱ ግን ከዚች ጋር እየተጋጋጠ ነበር። ደግሞ የፎቶ ስታይል አቤት ሮታ ግን እንደ ፍቅር ለመሆን የማታደርገው ጥረት የላትም። ምንም ብትለፊ፣ ብትጋጋጭ፣ ብትመነጋገጭ ከሷ የምትደርሽበት ምንም አይነት ምክንያት የለሽም። ከፍቅር አትደርሽም። ፒዮር የሆነች ልጅ ኮናት ፍቅር እኮ ማለት ነው። ኦ ማይ ጋድ እውነት በቃ። ምን ልበልሽ? ምን ልበልሽ? እና እውነት ነው። በማልቀስሽ ብዙ ሰው የወደቅሽ መስሎታል፣ የተሸነፍሽ መስሎታል። ግን ደግሞ ጎበዝ ነሽ፣ አትሸነፊም፣ እናቃለን። ግን ደግሞ የአንቺን ጠንካራነት የሚያውቁ ሴቶች አሉ። በእርግጥ ያደረግሹ ነገር አንቺም ተሳስተሻል። ግን ደግሞ ማድረግ ያለብሽ ራሱ ዋጋ ለሚሰጥሽ ሰው ነው እንጂ ለእንደዚያ አይነት ይሉኝታ ቢስ ዋጋ የማይሰጥሽ የሆነ ካዲ ራስ ወዳድ ሰው አይደለም ነበረ። ግን ድራማው ላይ ስትገቢም እንደዚህ እንደምትጎጂ እናቃለን። ድራማ እንደሆነ እናቃለን። ግን እንደሚጎዳሽ እናቃለን። ፍዋድ ደግሞ በጣም እያበዛኸው ነው። ምንነው ፍን ፍን አልክ? ባለፈው ከሀብረሽ ጋር ጠረጠር፣ አሁን ደግሞ ከዚህ ከጓደኛ ጋር አረብስ ማሽ እንዴ? እሱ ለአንተ ብሎ ነው እንደዛ ያለህ እንጂ እሱ ከጓደኙ ነጥቆ ፍቅርን የሚወስድበ ምንም አይነት ምክንያት የለም። ግን ደግሞ አንተ ከጎኑ አከላ እልህ ያስገው አግባት ምናምን እያለ ልጁ እየተበጠታረቀ ነው። እንትና ማለት ነው ፏድ። ስለዚህ ልጁ ደግሞ ከእሷ መራቅ አይፈልግም አይርቃትም። ሲጀመር አንተ እንደዚህ ብለው በሱ ምክንያት አንተ ርቀው፣ እሱ ደግሞ ከእሷ ሊረቅ አይችልም። ስለዚህ በተደጋጋሚ አብረው ይመጣሉ። ጉዟን እንግዲህ ባለፈው እኔ እንደውም ሄዳ መስሎ ነበር። ኤፍሬም እንግዲህ አስቀርቷታል። ሶ ከብሩካ ጋር ይሄዳሉ ማለት ነው። እንደውም ከአንተ እሱ ይሻላታል። በቃ እምነታችሁም ልዩነት የለውም። እንደውም እሱ ይሻላታል። አንደኛ ስራ ይሰራል፣ ጎበዝ ነው። ብዙ ፕሮሞሽን ምናምን ሊያሰራትም ይችላል። ሙዚቃ ምናምን ይዘፍናል መሰል፣ እንደ አርቲስት ነገር ነው ልበል። ዞሮ ዞሮ እንደዚህ ፉንፉን አተበል ሰውዬ፣ ምትወዳት ከሆነ ያችን ጅራት ልጅም እያስከተል ካትምጣ ሰላም። ይቅርታ አለች እኮ በቃ አጥፍቻለሁ አለች እኮ። ምን ነው አትረዳትም እንዴ አንተ? ከዚህ በላይ አላጠፋም እንዴ ሲጀመር በቃ ያኛው ከሚስቱ ጋር ታርቋል፣ አደለ? እሷ እሱን ለማስታረቅ ብላ እንደሆነ ታውቃለህ እኮ። ግን ደግሞ አልፈልግም አልፈልግም፣ ምን ነው ለምኑኝ፣ ውደቁልኝ፣ ቁልኝ፣ ተነሱልኝ አልክ። በቃ እሷ ያደረገችውን ነገር ይቅርታ ምናም ብላ እየጠየቀች ነው እሷ። አንተ ደግሞ ይቅርታን ተቀብለህ አብራችሁን መቀጠል ከፈለግ ትችላለ። ግን ደግሞ አንተ እዛችኛ ጋ ነው መሰል የምትጋጋጠው። እሷ አንተ ራሱ ችት እያረክ ነው እኩል እኮ ነው ጥፋታችሁ። አንተም እሷ አብረሽ ጋር ስትሄድ አንተም ሌላ ሴት ጋር ሄደዋል። ምን ነው ያንተ አልታየም? የእሷ ብቻ ነው የታየህ? አንተም እኮ ሌላ ሴት ጋ ሄዳል። ያንተ ታኮ ነው፣ እሷም እኮ አንተ ልታወራ የፈለገችው። ስለዚህ በጣም አትጋጋጥ። ያኔ እንዴት ብለ እንደቀረብካት እናውቃለን። ሳትፈልግ ነው እንደውም፣ ከሷ ጋር ያኔ ከአንተ ጋር እንድትሆን ያደረግካት። ስለዚህ አሁን ደግሞ አንተ ምን ብለ ነው ያዙ ይለቀቁኝ፣ ያዙ ይለቀቁኝ። በቃ ይቅርታ ጠይቀች አይደል? እሱ ከዛኛው ጋር ህይወቱን ጀምሯል። በቃ የእሱን አስተካከላለሁ ብዬ ራሴን በጥብጫለሁ እያለች ነው። ሶ አንተ ከፈለካት ብትፈልጋት ኖሮ እንደዚህ እያዋራችሁ ዝም አትላትም ነበረ። ያኔ አንተ ስትለምና ነበር አይደል? አሁን ደግሞ እሷ እየለመነች ነው። አንተም ሌላ ሴት ጋር ነበርክ፣ እሷም ሌላ ሰው ጋር ነበረች አይደል? አሁን ደግሞ እሷ ያንተታ መታለች። አንተ ልምድሮችኛው አንተታ ማትመጣ ችኛዋ ደግሞ አልፈልግም እያለች ነው ከሁለት አንድ ያጣ ከምትሆን ከፍቅር ጋር ለምን እንደ ድሮ ተመልሰ አትሆንም ነው? በቃ በእርግጥ አብራችሁ መሆናችሁ ብዙም ጥሩ አይደለም። በቃ ጥሩ አይደለም። እኔ ፈዋድና ፍቅር አብረው ቢሆኑ እኔ ብዙም እንዲሆኑ አልፈልግም። በቃ ቢለያዩ ይሻላል። እንደውም አብረው ከሚሆኑ ቢለያዩ ይሻላል። ግን ደግሞ ፍቅርዬም አትለምኝ፣ አንተም አትለመን፣ አትለመን ራስን እንደ እቁ እንደ ዳይመንድ ምናምን ተግባባን አይደለም? ስለዚህ ፍቅር የጋራ ነው። ያንተ ወይም የእሷ ብቻ የሚሆን አይደለም። ስለዚህ ፍቅር እየመለመን እየለብሽም ፏድ ደግሞ ከፈለግካት አትለምን። እዛችኛዋ ጋ ከሆንክ እዛችኛዋ ጋ ሆን። ያቺ ደግሞ አልፈለግም እያለች ነው። ግን ያችኛዋ ፍቅር ጋር የሆነ ሰጥ አገባ ትገባለች፣ ትፈልገዋለች። ልበል እንዴ? አላቅም ብቻ በቀጣይ ደግሞ የምናየው ይሆናል፣ ምን እንደሚፈጠር ይታረቃሉ፣ አይታረቁም፣ አናቅም እንግዲህ ከልጁ ጋር ሲያት ደግሞ ልጁ እየተንጨረጨረ ነው። ከማንም ጋር እንዲያት አይፈልግም። እናንተ ከሌለ ሐዘኗን ከማን ጋር ትካፈል? እናቷ የለችም፣ ወንድም የለም፣ አባቷ የለም። ስለዚህ የሆነ ሰው የሚያራ ሰው ትፈልጋለች። ከፍቷታል፣ አዝናለች። ስለዚህ በዛን ሰዓት የልጅ አብሯት ቢሆን ምንድን ነው ጥፋቱ? እና ፎዋድ በጣም እየተጋጋጥክ ነው። ከታወቀ በጣም እየተጋጋጥክ ነው። እና ወደ ራስ ተመለስ ብራዘርዬ። ፍቅርዬ እኔ ቸኮላታ እንኳን መጣሽ። በቀጣይ ደግሞ እንጠብቃለን ሌላ ብዙ ነገር። ስለዚህ ወዳችኋለ። ባይባይ ባይ። መልካም ቀን ይሁንላችሁ። ሀይሚዬን ደግሞ አተንኳትሽ። ሀይሚ እንደዚህ አይነት ሴት አይደለችም። ስለ ሀይሚ አታውሩ ዝም ብላችሁ? በጣም ክብሯን የምጠብቅ ሴት ናት። ለማንም ወሮ በላ የምትጋጋጥ ሴት አይደለችም። ገባችሁ? እንደእናንተ ያየችውን የምትወድ የምታፈቅር መሰላችሁ እንዴ? እና ሀይሚዬ ያው ብድሯ ልትመልስ እንጂ ከልጁ ጋር ምንም አይነት ነገር ኑሯትም አይደለም። ብሩኬም ያውቃል፣ ፍራንክ እንደሆነ ሀይሚን ማንነት በድንብ ነው ጠንቅቆ የሚያውቀው። ስለዚህ እናንተ ከእሷ ከእሱ እኛን እንበልጣለን አትበሉ። ብሩኬን ጎዳችሁ ምናምን እፍ። እናንተስ እንደው አጨብጫቢ ሆናችሁ ቀራችሁ። ለማንኛውም በጣም ነው መወዳችሁ። ባይ ባይ